የፊተኛው አዳም ባለመታዘዝ ጠንቅ ሞትን አመጣ። ሁለተኛው አዳም በመታዘዝ በትንሣኤ ህይወትን አመጣ። የፊተኛው አዳም አልታዘዝም አለ፣ ይሄኛው ግን ለአባቱ ታዘዘ። ስለዚህ በሰውነቱ ስልጣንና ክብር ተቀባይ ይሆናል፣ በአምላክነቱ ሰጪ ነው። እንደምታውቁት መለኮት አንድ ነው። ማን ነው የሰጠው? አባቱ ነው የሰጠው ስጋ ስለሆነ የሰውን ስጋ ገንዘብ ባደረገ ማንነቱ ተቀባይ ሆኗል። በሰውነቱ ስልጣን ተቀባይ ነው። ከቅድስት ድንግል ማርያም ሰው የሆነው ጌታ አንድ አካል ሁለት ባህሪ እንዳለው ይታወቃል። ሰውነት አለው አምላክነት አለው። ፍጹም ሰው ነው ፍጹም አምላክ ነው። ተርቧል፣ ተጠምቷል፣ አዝኗል፣ ደክሞታል። አምላክ ነው። ሁሉ በእርሱ ሆነ ተብሎለታል። ነገር ግን ይሄ ሁሉን ይገዛ ዘንድ ያለው ጌታ ከመላእክት ይልቅ በጥቂት አንሶ የነበረ መሆኑን እናውቃለን። እንዴት? መላእክት ሞትን አያውቁም፣ እሱ ግን ሞትን አይቷል፣ ወይም ሞትን ቀምሷል። የእሾህ አክሊል ደፍቷል፣ ተተፍቶበታል፣ እጆቹን በችንካር ተወቅቷል፣ ጎኑን በጦር ተወቅቷል። ይሁን እንጂ አሁን ግን የክብርና የምስጋናን ዘውድ ተጭኖ እናየዋለን። ጠላቶቹን ከእግሩ በታች ረግጦ ሊገዛ ዘንድ አለው ስለዚህ ኢየሱስ ክርስቶስ ንጉሥ ነው ልብ በል ክብርና ምስጋና አምልኮትና ውዳሴ ከዘላለም እስከ ለዘላለም ድረስ ለሕያው አምላካችን ይሁን የተወደዳችሁ ቅዱሳን ሰላም በክርስቶስ ኢየሱስ ይብዛላችሁ። በየስፍራ ሁሉ የምትገኙ የእውነት አምድ ቤተሰቦች ስለምታሳዩት የቃሉ ማጥናት ትጋት፣ ሁልጊዜም ከቃሉ ገበታ ስር ስለማትጠፉ በእውነት ስለእናንተ እግዚአብሔርን እጅግ እጅግ አድርጌ አመሰግናለሁ። ጸጋ ይብዛላችሁ፣ ትጋታችሁን ያብዛ ይጨምርላችሁ። ሌሎችንም በማነቃቃት በዚህ ዘመን ጥፋት እየገነነ እርኩሰት እየሰፋ የእግዚአብሔር ስም ከመጠን ይልቅ እየተደፈረ ጌታ ኢየሱስ እየተናቀ በሚመጣበት ወይም በመጣበት በዚህ ዘመን ወደ ቃሉ ከመጠጋት የተሻለ ምርጫ እንደሌለ በጊዜ እግዚአብሔር ስለገለጠልን፣ ጸጋውን ስላበዛልን እግዚአብሔርን እጅግ አድርጌ አመሰግናለሁ። ጌታ የተባረከ ይሁን። እናንተም እንዲህ አይነቱን ትጋት ጌታ ስለሰጣችሁ ክብር ለጌታ ይሁን። ዛሬ በእውነት አምድ የዩቲዩብ ቻናል ከተጠየቁ ጥቂት ጥያቄዎች መካከል እየመረጥን አንዳንዶቹን የምንመልስበት ጊዜ ነው። ይሄኛው የተወሰኑ ወንድምና እህቶች በተደጋጋሚ ካነሷቸው ጥያቄዎች መካከል አንዱ ወልድ ካብ ያንሳል ወይ፣ ልጁስ ለአባቱ ይገዛል ወይ? ግልጽ በሆነ ቋንቋ መጽሐፍ ቅዱስ ላይ ቃል በቃል በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 28 ላይ ልጁ ራሱ ሁሉን ላስገዛለት ይገዛል ስለሚል ወልድ ተገዢ፣ አብ ገዢ የሚሆንበት አግባብ አለ ወይ? ይህስ ምን ማለት ነው? የሚል ጥያቄ በተደጋጋሚ ተጠይቋል እና ይሄንን ደግሞ የግድ መመለስ ስለን የሚኖርብን እንደ እግዚአብሔር ቃል ይህንን የምናይበት ጊዜ ነው። የተወደዳችሁ ቅዱሳን ሌሎችም ጥያቄዎች ሲኖሯችሁ እዚህ ከስር በሚሄደው አካውንት ላይ በፌስቡክ፣ በቴሌግራም፣ በዋትሳፕ ከፈለጋችሁ በእጅ ስልክ በምትመርጡትና በመረጣችሁት መንገድ ጥያቄዎችን ማቅረብ ትችላላችሁ። እግዚአብሔር በረዳን መጠን ደግሞ መልሱን ይዘን ወደ እናንተ የምንቀርብ ይሆናል። እንደገና ስለምታሳዩት ትጋት፣ ሁልጊዜ ቃሉን ለማጥናት ስለምታሳዩትም ፍላጎት ጌታን እጅግ አድርጌ አመሰግናለሁ። ጌታ የተባረከ ይሁን። አንደኛ ቆሮንቶስ ምዕራፍ አስራ አምስት ቁጥር ሀያ ስምንት ላይ ያለው ቃል ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል የሚል ጥቅስ አለ። ይህንን ግን ከማየታችን በፊት አስቀድመን ሙሉ አንቀጹን እናንብበው። ሁልጊዜም አውዳዊ ፍቺ ሲባል ሰምታችኋል። በእግዚአብሔር ቃል ጥናት ውስጥ ወይም የእግዚአብሔር ቃል አስተማሪዎች አውዱ አውዱ አውዱ የሚል ነገር ብዙ ጊዜ ተደጋጋሚ ጊዜ ይናገራሉ። ስለዚህ አሁንም እንደተለመደው ይሄ ክፍል የሚያወራው ስለምን መሆኑን ለመረዳትና ብዥታ የፈጠረብን ወይም ጥያቄ ያጫረብን ነገር ምን እንደሆነ ለማወቅ መጀመሪያ ከቁጥር ሀያ ጀምሮ የእግዚአብሔርን ቃል እናንብብ አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗልና ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ሕያዋን ይሆናሉና። ነገር ግን እያንዳንዱ በራሱ ተራ ይሆናል፤ ክርስቶስ እንደ በኩራት ነው፣ በኋላም በመምጣቱ ለክርስቶስ የሆኑት ናቸው። በኋላም መንግሥቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ፣ አለቅነትን ሁሉና ሥልጣንንም ሁሉ በሻረ ጊዜ ፍጻሜ ይሆናል። ጠላቶቹን ሁሉ ከእግሩ በታች እስኪያደርግ ድረስ ሊነግስ ይገባዋልና፤ የኋለኛው ጠላት የሚሻረው ሞት ነው ሁሉን ከጉርበታች አስገዝቷልና። ነገር ግን ሁሉ ተገዝቷል ሲል ሁሉን ካስገዛለት በቀር መሆኑ ግልጥ ነው። ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል ይላል። ክብር ለጌታ ይሁን፣ ስለ ቃሉ ጌታ ይመስገን። ይህ ክፍል የሚያወራው ስለምንድን ነው ወይ? ምን ማለት ነው? አሁን በዋናነት በዚህ ክፍል ላይ እየተነጻጸረ ያለው ሰው ከሰው ጋራ ነው። ምክንያቱም ቁጥር ሀያ ምን ይላል? አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል ይልና ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗል ይላል። ስለዚህ ሞት የመጣበት አንድ ሰውና ትንሣኤ ሙታን የመጣበት አንድ ሌላ ሰው ይነጻጸራል። ይሄ ወረድ ባለው ክፍል ማለትም በቁጥር አርባ አምስት አካባቢ ፊተኛው ሰው አዳም፣ ኋለኛው ሰው አዳም በማለት ሁለቱ ሰዎች ስማቸው አዳም ነው ይላል። በሌላ ቋንቋ አዳም ማለት ሰው ማነት እንደሆነ ታውቃላችሁ። ስለዚህም ፊተኛውን አዳምና ኋለኛውን አዳም እያነጻጸረ ነው ያለው ጳውሎስ። ያውም የመጀመሪያው ሰው ሞት ያመጣብን ሰው ሲሆን ሁለተኛው ሰው ደግሞ ምን አይነት ሰው ነው? ትንሣኤ ሙታንን ያመጣልን ሰው ነው። ስለዚህ ሰዎች ናቸው እየተነጻጸሩ ያሉት። አሁን እዚህ ጋር ጌታችን ኢየሱስ ክርስቶስ ሰው በሆነ ማንነቱ ወይም ዳግማዊው አዳም ወይም ሁለተኛው አዳም ሆኖ ከፊተኛው አዳም ወይም ዘፍጥረት ምዕራፍ አንድ ቁጥር 26 ላይ ከተፈጠረው የመጀመሪያው ሰው የሰው ልጆች ሁሉ አባት ከሆነው ከዚያኛው ሰው ጋራ ይሄ ሁለተኛው አዳም የእግዚአብሔር ልጅ ክርስቶስ ኢየሱስ እየተነጻጸረ ነው ያለው። አሁን ምንድን ነው የሆነው? ሞት በሰው በኩል ስለመጣ ነው የሚለው ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗል ነው የሚለው። በአዳም ምክንያት ሞት ወደ ዓለም እንደመጣ ይታወቃል። ምክንያቱም የመጀመሪያው ሰው አዳም በመታዘዝ አልጸናም። ስለዚህ በመሳሳት ወደቀ፣ ወይም በአመፅ ወደቀ፣ በኃጢአት ወደቀ። አያችሁ፣ ስለዚህ እሱ ኃጢአትን ስላመጣ በኃጢአት ምክንያት ሞት ወደ ዓለም ገብቷል። ሁለተኛው አዳም ደግሞ በሞቱ ምንን አምጥቷል? ትንሣኤን አምጥቷል። ስለዚህ ሁለቱ ሰዎች እየተነጻጸሩ ነው ያሉት። ይህንን በሌላ የመጽሐፍ ቅዱስ ክፍል ውስጥ የበለጠ ግልጥ እንዲሆን ማብራራት እንችላለን። በሮሜ መልእክት ምዕራፍ አምስት ላይ የእግዚአብሔርን ቃል መግለጥ ትችላላችሁ። ሮሜ ምዕራፍ አምስት ከቁጥር 15 ጀምሮ፣ ነገር ግን ስጦታው እንደ በደሉ መጠን እንደዚያው አይደለም። በአንድ ሰው በደል ብዙዎች ምን ብለዋል? ሞተዋልና። ነገር ግን የእግዚአብሔር ጸጋና በአንድ ሰው አያችሁ በኢየሱስ ክርስቶስ ጸጋ የሆነው ስጦታው ከዚያ ይልቅ ለብዙዎች ምን ሆነ? በዛ ይለናል። አሁን ተመልከቱ። በአንድ ሰው በደል አያችሁ፣ በአንድ ሰው በደል ምን ሆነ? ብዙዎች ምን ሆነዋል? ሞተዋል አለ። በዚያ በአንዱ ሰው ማን ነው? የአንዱ ሰው ሌላኛው ሰው ወይም ሌላኛው አዳም ማን ነው? ኢየሱስ ክርስቶስ። በሱ ደግሞ ምን ሆነ? የእግዚአብሔር ጸጋ ከመጠን ይልቅ ምን ሆነ በዛ ቁጥር አስራ ስድስት አንድ ሰውም ኃጢአትን በማድረጉ እንደሆነው መጠን እንደዚያው ስጦታው አይደለም። ማለት የአንዱ ሰው ኃጢአትን ያደረገው የአንዱ ሰው ማን ነው? አዳም ነው። ዘፍጥረት ምዕራፍ አንድ የተፈጠረው የሰው ልጆች አባት የሆነው የአንዱ ሰው ተመልከቱ፣ ፍርድ ከአንድ ሰው ለኩነኔ መጥቷልና አለ። ያ ፍርድን ለኩነኔ ወይም ለፍርድ ያመጣው ሰው ማን ነው ለተጠያቂነት ያመጣው ሰው ማን ነው ከተባለ፣ ያ የመጀመሪያው ሰው አዳም ነው። ልብ በሉ በአንዱም በደል ሞት በአንዱ በኩል ከነገሰ ይልቁንም የጸጋን ብዛትና የጽድቅን ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ምን ያደርጋሉ ይላል ይነግሳሉ። ያለው ሁለት ሰው ነው በዚህም ክፍል የሚነጻጸረው ያኛው ሞትን ያመጣው ይሄኛው ሕይወትን ያመጣው፣ ያኛው ፍርድን ወይም ኩነኔን ያመጣው ይሄኛው ደግሞ ነፃነትን ወይም ጽድቅን ያመጣው። ክብር ለጌታ ይሆን። አሁን ይሄ ንጽጽር ነው እየመጣ ያለው። ቁጥር 18 መቀጠል ትችላላችሁ። እንግዲህ በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ እንዲሁ በአንዱ ጽድቅ ምክንያት ስጦታው ሕይወትን ለማጽደቅ ወደ ሰው ሁሉ መጣ ይላል። አሁንም ንጽጽር ነው። አንዱ ሰው ፍርድን ያመጣው፣ አንዱ ሰው ጽድቅን ያመጣው፣ አንዱ ሰው ውድቀትን ያመጣው፣ አንዱ ሰው ትንሣኤን ያመጣው። ስለዚህ ሁለት ሰዎችን ያነጻጽራል። የህያው እግዚአብሔር ቃል የህያው እግዚአብሔር ቃል ሁለቱን ሰዎች ያነጻጽራል። አሁን ወደ አንደኛ ቆሮንቶስ ምዕራፍ 15 ብንመለስ ይህንን በደንብ ለመረዳት እንችላለን ብዬ አስባለሁ። አሁን ምን አለ? አሁን ግን ክርስቶስ ላንቀላፉት በኩራት ነው፣ አለ። የመጀመሪያ ነው። ላንቀላፉት በኩራት ሆኖ ከሙታን ተነስቷል። ለምን ሞት በሰው በኩል መጣ። ማለት ያ ሰው ማን ነው? አዳም ነው። አያችሁ፣ እንደገና ትንሣኤ ሙታን በሰው በኩል ሆኗል። ያ ማን ነው? ክርስቶስ ኢየሱስ ነው። ይህንኑ መጽሐፍ ተከትለን ቁጥር 47 ወይም 46 አካባቢ እዚሁ አንደኛ ቆሮንቶስ ምዕራፍ 15 ብንመለከት እንደዚህ ይላል ቁጥር 47 የፊተኛው ሰው ከመሬት መሬታዊ ነው አለ ሁለተኛው ሰው ከሰማይ ነው። መሬታዊ እንደሆነ መሬታውያን የሆኑት ደግሞ እንዲሁ ናቸው፣ ሰማያዊ እንደሆነ ሰማያውያን የሆኑት እንዲሁ ናቸው ይላል። ስለዚህ አንደኛው ሰው ከመሬት መሬታዊ ነው፣ ሁለተኛው ሰው ከሰማይ ሰማያዊ ነው። የመጀመሪያው ሰው ማን ነው? አዳም ነው። ሁለተኛው ሰው ማን ነው? ክርስቶስ ኢየሱስ ነው። አሁን እንደገና አንድ ተጨማሪ ጥቅስ እንጥቀስ። የሐዋርያ ሥራ ምራፍ 17 የሐዋርያ ሥራ ምራፍ 17 የእግዚአብሔር ቃል እንደዚህ ይለናል። ብራፍ 17 ቁጥር 31 ላይ እንደዚህ ይላል። ልብ በሉ። ይህንን ወደኋላም ላይ እንጠቅሰዋለን። እንግዲህ እግዚአብሔርን እግዚአብሔር ያለማወቅን ወራት አሳልፎ አሁን በየቦታው ንስሐ ይገቡ ዘንድ ሰውን ሁሉ ያዛል፣ ይላል ቁጥር 30 ሲጨርስ ቁጥር 31 ላይ ቀን ቀጥሯልና በዚያን ቀን ባዘጋጀው ሰው እጅ በዓለም ሁሉ ላይ በጽድቅ ሊፈርድ አለው ይልና፣ ስለዚህ እርሱን ከሙታን በማስነሳት ሁሉን አረጋግጧል ይላል። ኢየሱስ ክርስቶስ ሰው ተብሎ ተጠርቷል። ከሙታን የተነሳበት ምክንያት ደግሞ ለመንገስ እና ለመፍረድ እንደሆነ ይናገራል። ስለዚህ ጌታችን ኢየሱስ ክርስቶስ ሰው ነው ማለትም፣ ይሄ የእግዚአብሔር ልጅ ከቅድስት ድንግል ማርያም ሰው የሆነው ጌታ አንድ አካል ሁለት ባሕሪ እንዳለው ይታወቃል። ሰውነት አለው፣ አምላክነት አለው። ፍጹም ሰው ነው ፍጹም አምላክ ነው። አያችሁ ፍጹም ሰው ነው ማለት እንደ ማንኛውም ሰው ክርስቶስ ኢየሱስ ሰው ነው። ተርቧል፣ ተጠምቷል፣ አዝኗል፣ ደክሞታል። አምላክ ነው። ሁሉ በእርሱ ሆነ ተብሎለታል። አምላ አባታችሁ አብርሃም ሳይወለድ እኔ ነኝ ብሏል። መላእክቱን መናፍስት አገልጋዮቹን የእሳት ነበልባል የሚያደርግ ተብሏል። አምላክ ሆይ ዙፋንህ ለዘላለም ነው ተብሏል። መላእክቱ ሁሉ ለእርሱ ይስገዱ ተብሏል። ስለዚህ ፍጹም ምንድን ነው? አምላክ ነው። ፍጹም ሰው፣ ፍጹም አምላክ ነው ጌታችን ኢየሱስ አያችሁ። የሚታዩትንና ማይታዩትን ሁሉ የፈጠረ ነው እሱ አምላክ ነው። በተመሳሳይ ሁኔታ ደግሞ ያ አምላክ ፍጹም ሰው ነው አያችሁ። ሰው የሆነ ጌታ ነው። አሁንም የሚያወራው ይሄ ክፍል የሚያወራው ስለዚህ የሆነ የሆነ ክሉ እናገኛለን የሆነ ነጥብ እናገኛለን ብዬ አስባለሁ። ሰው ስለሆነው ክርስቶስ ኢየሱስ ነው የሚናገረው ክፍሉ። ይሄ እንግዲህ አዲሱ ሰው ጌታችን ኢየሱስ ክርስቶስ በኋላ ላይ ምን ይሆናል እንመልከት። እንደገና ሄደን ቁጥር ሃያ ሦስት ብንመለከት ነገር ግን እያንዳንዱ በራሱ ተራ ይሆናል ብሎን ክርስቶስ እንደ በኩራት ነው በኋላም በመምጣቱ ለክርስቶስ የሆኑት ናቸው ይለንና በኋላም መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ፣ አዎ በሰጠ ጊዜ፣ አለቅነትንም ሁሉና ስልጣንንም ሁሉ በሻረ ጊዜ ፍጻሜ ይሆናል አለ። አሁን ኢየሱስ መንግስት ያለው ንጉስ እንደሆነ ወይም ሚነግስ እንደሆነ እናውቃለን። ምክንያቱም ጠላቶቹን ሁሉ ከእግሩ በታች እስኪያደርግ ድረስ ምን ሊሆን ሊነግስ ይገባዋል፣ የሚል ቃል አለ። ይሄንን መንግስት ከየት ተቀበለው ወይም ከየት አገኘው ያለን እንደሆነ ከአባቱ ነው። ይሄንን መንግስት የተቀበለው ጥቂት የመጽሐፍ ቅዱስ ክፍሎችን ንግስናውን በተመለከተ ላስታውሳችሁ። ለምሳሌም ዕብራውያን ምዕራፍ ሁለት ላይ ኢየሱስ ክርስቶስ እንዲህ ተብሎ ተጠቅሶለታል። ዕብራውያን ምዕራፍ ሁለት ቁጥር ስምንት ሁሉን ከእግሩ በታች ባስገዛ ጊዜ ያልተገዛለት ምንም አልተወምና። አሁን ግን ሁሉ እንደተገዛለት ገና አናይም። ነገር ግን በእግዚአብሔር ጸጋ ስለ ሰው ሁሉ ሞትን ይቀምስ ዘንድ ከመላእክት ይልቅ በጥቂት አንሶ የነበረውን ኢየሱስን ከሞት መከራ የተነሳ የክብርና የምስጋናን ዘውድ ተጭኖ እናየዋለን ይለናል። አሁን የምስጋናንና የክብርን ዘውድ ጭኗል። ነገር ግን ሁሉን እንደተገዛለት ገና አናይ። ነገር ግን ይሄ ሁሉን ይገዛ ዘንድ ያለው ጌታ ከመላእክት ይልቅ በጥቂት አንሶ የነበረ መሆኑን እናውቃለን። እንዴት? መላእክት ሞትን አያውቁም። እሱ ግን ሞትን አይቷል፣ ወይም ሞትን ቀምሷል። የሾህ አክሊል ደፍቷል፣ ተተፍቶበታል፣ እጆቹን በችንካር ተወቅቷል፣ ጎኑን በጦር ተወቅቷል። ስለዚህ ያ ጌታ ከመላእክት በጥቂት አንሶ ነበር። ይሁን እንጂ አሁን ግን የክብርና የምስጋናን ዘውድ ተጭኖ እናየዋለን። ጠላቶቹን ከእግሩ በታች ረግጦ ሊገዛ ዘንድ አለው። ስለዚህ ኢየሱስ ክርስቶስ ንጉሥ ነው። ልብ በሉ፣ አሁን ገና አልነገሰም። ይሁን እንጂ የሚነግስበት ጊዜ ግን አለው። ያ የሚነግስበት ጊዜ የሺው ዓመት መንግስት ይባላል። አሁን አገዛዙን በተቀበሉት ክርስቲያኖች ሁሉ ላይ ኢየሱስ ጌታ ነው። ልበበል ኢየሱስ ጌታ ነው ማለት ንጉሴ ነው ማለቱ ነው። አንድ አማኝ ኢየሱስ ጌታ ነው ሲል ኢየሱስ ንጉሴ ነው፣ ኢየሱስ ገዤ ነው፣ ጌታዬ ነው፣ መሪ ነው ማለቱ ነው። አንድ አማኝ ኢየሱስ ይህንን አሁን ገና እንትን አላለም ማለት በቤተ ክርስቲያን ንግስናውን ጀምሯል። ነገር ግን የእግዚአብሔር መንግስት ስፋቱ በመላው ፍጥረት ዓለሙ ላይ ስለሆነ የሚነግስበት ጊዜ ያለው ያ ነው የሺው ዓመት መንግስቱ የሚባለው። ማለትም በሌላ ቋንቋ ምን ማለት ነው? የአባቱ የዳዊትን ዙፋን የሚይዝበት ጊዜ ማለት ነው። መልአኩ ገብርኤል ለጌታ እናት ለቅድስት ድንግል ማርያም ምን ብሏታል? ሉቃስ ምዕራፍ አንድ ቁጥር 32 ላይ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል ካላት በኋላ እግዚአብሔር አምላክም የአባቱ የዳዊትን ዙፋን ይሰጠዋል፣ በያዕቆብም ቤት ላይ ለዘላለም ይነግሳል። ነው ይነግሳል ተብሏል እና ይነግሳል ኢየሱስ። ስለዚህ ስለሚነግስበት ጊዜ ነው አንደኛ ቆሮንቶስ ምዕራፍ 15 የሚናገረው፣ በዛ በሺው ዓመት መንግስት ስለሚነግስበት ጊዜ ነው የሚናገረው። ይሄ መንግስት የሚነግስበት መንግስት የልጁ መንግስት ይባላል። ምን ይላል? ለምሳሌ ቆላስያስ ምዕራፍ አንድ ቁጥር 13 ላይ እርሱ ከጨለማ ስልጣን አዳነን ብሎ ቤዛነቱንም ይኸውም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን መንግስት አለው። የፍቅሩ ልጅ መንግስት። ይህ የፍቅሩ ልጅ መንግስት በሌላ ቋንቋ የእግዚአብሔር መንግስት መንግስተ ሰማያትም ተብሎ ተጠርቷል። መንግስተ ሰማይ ማለት አገዛዙን በሰማይ ያደረገ የሰማይ መንግስት ማለት ነው። ወይም ለምሳሌ የአራት ኪሎ መንግስት ሲል አንድ ሰው ያ ይሄ በትረ ስልጣኑን ወይም ደግሞ የንግስና ዙፋኑን አራት ኪሎ ላይ ያደረገ ግን መላውን ኢትዮጵያ የሚገዛ መንግስት ማለቱ ነው። የዋይት ሐውስ መንግስት ሲባል የአገዛዙ ዙፋኑ መቀመጫው የንጉሱ ወይም የባለስልጣናቱ መቀመጫ ያለው ኋይት ሐውስ ውስጥ ነው፣ ግን በመላው አሜሪካን ግዛት ውስጥ የሚገዛ ማለት እንደሆነ መንግስተ ሰማይ ማለትም አገዛዙን በሰማይ የሚያደርግ ግን መላውን ዓለም የሚገዛ ማለት ነው። መንግስተ እግዚአብሔርም ይባላል። የእግዚአብሔር መንግስት፣ ያ መንግስት ምንጩ እግዚአብሔር ነው ማለት ነው። የልጁ መንግስት ማለትም ልጁ ኢየሱስ የሚገዛበት መንግስት ማለት ነው። ተመሳሳይ ቃል ነው። አንደኛ ቆሮንቶስ ምራፍ 15 የሚነግረን ይሄንኛውን መንግስት ነው ማለት ነው። ይህንን መንግስት ኢየሱስ የተቀበለው ነው። ልብ በሉ። ይሄንን የተቀበለው መቼ ነው ያለን እንደሆነ በትንሣኤን የተቀበለው ኢየሱስ። ታስታውሱ እንደሆን የማቴዎስ ወንጌል ምራፍ 28 ላይ የማቴዎስ ወንጌል ምራፍ 28 ላይ ከማረጉ ቀደም ብሎ ታላቁን ተልዕኮ ለደቀ መዛሙርቱ በሚሰጥበት ጊዜ ያለውን ነው ማስታወሳችሁ። ኢየሱስ እንዲህ አለ ቁጥር 18 ላይ። ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ሥልጣን ሁሉ በሰማይና በምድር ተሰጠኝ። ተሰጠኝ ማለት ተቀበልኩኝ ማለት ነው። ይህንን ሥልጣን የተቀበለው ከማን ነው ያለን እንደሆነ ከማን ነው? ከአብ ነው የተቀበለው። ለምን እንዴት ተቀባይ የሆነ አምላክ አይደለም እንዴ? ካልን ቀደም ብለን ምን አንስተናል? ሰው ነው ብለናል። አያችሁ ኢየሱስ ፍጹም ሰው ነው። ሁለት ባህርያት አሉት። አምላክ ነው፣ ሰው ነው ብለናል። ስለዚህ በሰውነቱ ስልጣንና ክብር ተቀባይ ይሆናል፣ በአምላክነቱ ሰጪ ነው። እንደምታውቁት መለኮት አንድ ነው። ስለዚህ ጌታችን ኢየሱስ በሰውነቱ ወይም ሰው በሆነ ማንነቱ ስጋዌን ወይም የሰውን ስጋ ገንዘብ ባደረገበት ማንነቱ ተቀባይ ሆኖ እናገኘዋለን። ማን ነው የሰጠው? አባቱን የሰጠው። አያችሁ የሚሰጠው ሆኗል። ለምን ያ የእግዚአብሔር ልጅ ቃል ስጋ ሆኗል። ስጋ ስለሆነ የሰውን ስጋ ገንዘብ ባደረገ ማንነቱ ተቀባይ ሆኗል። በሰውነቱ ስልጣን ተቀባይ ነው። የዳንኤል ትንቢት መጽሐፍ ምዕራፍ ሰባት ላይ እንዲህ የሚል ቃል አለ። ቁጥር 13 ላይ በሌሊትም ራእይ አየው፣ እነሆም የሰው ልጅ የሚመስል ከሰማይ ከደመናት ጋር መጣ፣ በዘመናት ወደ ሸመገለውም ደረሰ፣ ወደፊቱም አቀረቡት። ወገኖችና አሕዛብ በልዩ ልዩ ቋንቋም የሚናገር ሁሉ ይገዙለት ዘንድ ግዛትና ክብር መንግስትም ተሰጠው። ግዛቱም የማያልፍ የዘላለም ግዛት ነው፣ መንግስቱም የማይጠፋ ነው ይላል። ተሰጠው። አሁን ኢየሱስ ስልጣን የሚሰጠው አብ ደግሞ ስልጣንን የሚሰጥ ሆኖ ቀርቧል። ይሄም ኢየሱስ ክርስቶስ ፍጹም ሰው እንደሆነ እናውቃለን። በሰውነቱ ስልጣን ተቀባይ ሆኖ እናገኛለን። ስለዚህ ስልጣን የተቀበለው ኢየሱስ ከፊተኛው አዳም ጋር ተነጻጽሯል። ልብ በሉ፣ አሁን ሁለቱን አዳሞች ማነጻጸር አለብን። ማለትም የፊተኛው አዳም ማለት የሰው ልጆች አባት የሚባለው ዘፍጥረት ምዕራፍ 1 26 ጀምሮ የተፈጠረው ያ አዳም እና ከቅድስት እንግዲህ ሰው የሆነው ያለ ወንድ ዘር ሰው የሆነው ክርስቶስ ኢየሱስ ሁለቱ አዳሞች ናቸው። ፊተኛው፣ ኋለኛው አዳም እናነጻጽር። የፊተኛው አዳም መገዛትን እምቢ አለ። የፊተኛው አዳም የተስተካከለን ምድር አበላሸ። አ ንጹህ የሆነ ምድር ተፈጥሮ እግዚአብሔር ግዛ ብሎ ሰጠው፣ አበላሸ። የፊተኛው አዳም ትእዛዝን እምቢ ብሎ አፈነገጠ። ሁለተኛው አዳም ግን የተበላሸውን ምድር አስተካከለ። የፊተኛው አዳም መገዛትን እምቢ አለ። ሁለተኛው አዳም የተበላሸን ምድር አስተካከለ። ሁለተኛው አዳም የተበላሸውን አስተካከለ። የፊተኛው አዳም ባለመታዘዝ ጠንቅ ሞትን አመጣ። ሁለተኛው አዳም በመታዘዝ በትንሣኤ ሕይወትን አመጣ። የፊተኛው አዳም አልታዘዝም አለ፣ ይሄኛው ግን ለአባቱ ታዘዘ። ስለዚህ ሁለቱ አዳሞች ናቸው በጥቅሉ የሚነጻጸሩት። ማነጻጸር ትችላላችሁ። እየተነጻጸሩም ያሉት እሱን ነው። በሮሜ መልእክት ምዕራፍ 11 ቁጥር 36 ላይ ሁሉ ከእርሱ በእርሱ ለእርሱ ነውና ለእግዚአብሔር ለዘላለም ክብር ይሁን ይለናል። አሁን ሁሉ ከማ ከእርሱ በእርሱና ለእርሱ ነው እግዚአብሔር አያችሁ። አሁን ሁሉ በእርሱ ከእርሱና ለእርሱ ይሆን ዘንድ ሁለተኛው አዳም ጌታ ኢየሱስ የተቀበለውን ስልጣን በሙሉ ሁሉን ለራሱ ካስገዛ በኋላ ሁሉ ከተገዛለት በኋላ ለአባቱ አሳልፎ ይሰጣል። ለአባቱ አሳልፎ ይሰጣል። ይውላችሁ ሞትን ይገዛል። ሰይጣንን ይገዛል። ሲኦልን ይገዛል። ሁሉንም ከእግሩ በታች አድርጎ ካስገዛ በኋላ ያልተገዛለት ምንም ነገር ካልተወ በኋላ ሁሉን ከገዛ ሁሉን በቁጥጥ ጥሩ ስር ካደረገ በኋላ ሁሉ ከእርሱ በእርሱ እና ለእርሱ ለሚሆን ለእግዚአብሔር የተሰጠውን ስልጣን መልሶ ይሰጣል። ምን ማለት ነው? እግዚአብሔርን ያከብራል ማለት ነው። ግልጽ ነው። እግዚአብሔርን ያከብራል ማለት ነው። ሁሉ በእርሱ ይሆን ዘንድ የፍጥረት ዓላማው እግዚአብሔርን ማክበር ነው። የሰው ልጆች መፈጠር ዓላማውም እግዚአብሔር እንዲከብር ነው። አያችሁ በመጀመሪያው ሰው ምክንያት እግዚአብሔር አልከበረም። እግዚአብሔር ሉዓላዊ ገዥነቱን አላገኘም። እግዚአብሔር ያንን የከፍታ ስፍራ አላገኘም ነበረ። በኋላ ግን ይሄ ልጁ ሰው የሆነው የእግዚአብሔር ልጅ በሰውነቱ ሁሉን ካስገዛ በኋላ ለእግዚአብሔር ለአባቱ ስልጣንን አሳልፎ ምን ያደርጋል? ለሰጠው ይሰጣል። ይሄ ደግሞ ሁሉ ከእርሱ በእርሱና ለእርሱ ለሚሆንለት አምላክ አሳልፎ ይሰጣል። ያ ማለት ምን ማለት ነው? በዛኛው ዘላለም ወይም በመጨረሻው በመጨረሻው በሚመጣው በአዲስ ሰማይና በአዲስ ምድር ላይ በሚመጣው ሌላኛው ዘላለም ውስጥ ሁሉ በሁሉ መለኮት ይሆን ዘንድ ልጅም ሁሉን ላስገዛለት ምን ይሆናል፣ ይገዛል ማለት ነው። ይሄ ማለት ሁሉን ላስገዛለት ይገዛል ማለት ልጁም ለአባቱ ይገዛል ማለት አባት ከልጅ ያንሳል ማለት ሳይሆን በሰውነቱ ሰው የሆነ ማንነት አለው። እንደ ተደጋጋሚ ጊዜ እንዳልነው ሰው የሆነ ማንነቱን ለአባቱ በማስገዛት መለኮት ሁሉ በሁሉ ይሆናል ማለት እንደሆነ እንድናውቅ ይፈለጋል፣ ወይም እንድናውቅ ያደርገናል። ይሄ ጥቅስ አንደኛ ቆሮንቶስ ምዕራፍ 15 ይሄ ነው እንግዲህ ጠላቶቹን ሁሉ ከእግሩ መረገጫ እስኪያደርግ ድረስ ሊነግስ ይገባዋል ይለና፣ የኋለኛው ጠላት የሚሻረው ሞት ነው ይለንና፣ ሞት ሁሉን ከእግሩ በታች አስገዝቷልና፣ ጠላቶቹን ሁሉ ከእግሩ በታች እስኪያደርግ ድረስ ሊነግስ ይገባዋልና፣ የኋለኛው ጠላት የሚሻረው ሞት ነው ተብሏል። በመጨረሻ ሞትን ሁሉ፣ ሰይጣንን ሁሉ፣ ሲኦልን ሁሉ ከሻረ በኋላ ሁሉን ገዝቷል። ያልገዛው ማንን ነው? ሁሉን ያስገዛለትን ግን አልገዛም። ለወልድ ወይም ለኢየሱስ ክርስቶስ ሁሉን ያስገዛለት አብ ነው። አብን አልገዛም። ከዛ ውጭ ግን ሁሉንም ገዝቷል ማለት፣ መለኮትን አልገዛም። ነገር ግን ሁሉን ምን አድርጓል? ገዝቷል። ስለዚህ መለኮት ሁሉ በሁሉ ይሆን ዘንድ፣ እግዚአብሔር ሁሉ በሁሉ ይሆን ዘንድ ልጅም ሁሉን ላስገዛለት ይገዛል። የተነጻጸረው ከሁለተኛው ማነው? ከመጀመሪያው አዳም ጋር ሁለተኛው አዳም ነው። ፊተኛውና ኋለኛው እያለ ነው የሚያነጻጽራቸው። ይሄንን ልትመለከቱ ትችላላችሁ። በተለይ ከቁጥር 42 እስከ ቁጥር 50 ድረስ ባለው ክፍል ውስጥ ብትመለከቱ የሁለቱ አዳሞች ንጽጽር ነው። ይሄኛው ከመሬት ነው። ስለዚህ እሱን የተከተሉት መሬታውያን ናቸው። ሁለተኛው አዳም ከሰማይ ነው። እሱን የተከተሉት ሰማያውያን ናቸው። ምናምን እያለ ሁሉ ይቀጥላል እና የሰማያዊውን መልክ መልበስ ምን ማለትም እንደሆነ ይነግረናል ክፍሉ። እና የአንደኛ ቆሮንቶስ ምዕራፍ 15 ሀሳብ በሰውነቱ ክርስቶስ ኢየሱስ የያዘውን ስፍራ እንደሚናገር ልናውቅ በዚህም እግዚአብሔር ልናከብር ይገባል። የጌታ የኢየሱስ ጸጋና ሰላም ይብዛላችሁ። ይህ ጥያቄ በደንብ እንደተመለሰ ተስፋ አደርጋለሁ። በሚቀጥለው ጊዜ ደግሞ ሌሎች ጥያቄዎችን ይዘን ወደ እናንተ የምንቀርብ ይሆናል። የጌታ የኢየሱስ ጸጋና ሰላም ይብዛላችሁ።